በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የደብረ ሰዎች ከሁላችን ጋር ይሁን። ሰላም እንደምን አላችሁ? ሰላም ከሁላችን ጋር ይሁን።

ግን መካከላችን ተገኝቶ እንዲያስተምር እንዲገስጸን ፈቃዱ ይሁን። ለትምህርቱ መነሻ እንዲሆን የሀሳብ መሰብሰቢያ ርዕስ የሚሆነ አይነ ቃሉ እስመ ዓለም እሊአሁ ያፈቅር ዓለም የራሱን ይወዳል የሚል መነሻ ነው። ከቁጥር አስራ ሁለት ጀምሮ ዮሐንስ ወንጌል ምዕራፍ አስራ አምስት ማለት ነው። ስለ ፍቅር ነው መጀመሪያ የሚናገረው። ወዘንተ አዘዝኩክሙ ይህን እነግራችኋለሁ፣ የሚበልጠውን ነገር እነግራችኋለሁ፣ አዝዛችኋለሁ። ከመ ትፋቀሩ በበይናቲክሙ በየራሳችሁ እርስ በርሳችሁ ትዋደዱ ዘንድ ብሎ በፍቅር ይጀምራል። የሚበልጠውን ሕግ ከወሉ የሚልቀውን ሕግ ፍቅርን ያስቀድምና ስለ ፍቅር ያትታል። ሊቃውንት ቤተክርስቲያን ፍቅርን ለመግለጥ አንድ ታሪክን እዚህ ያስገቡልናል። የቅዱስ ወንጌል አንድምታ ላይ እና በገዳም በብህትውና በሚኖሩ መነኮሳት መካከል አንዱ ሰይጣን አገብሮት አለም ሌቱ ሲቀድስ የሚለብሳት ልብስ ነበረች። እና እሷን ልብስ ደበቃት። ልብሷ ስትጠፋ ደወል ተደውሎ ልብስ ፍለጋ ገቡ አባቶች አንዱ ከአንዱ መነኮስ ጋር ሄዶ እየተጫወተ እያለ ሁለተኛው መነኩሴ ሲደነግጣየው ምን ናህል ሲለው ይችን ልብስ ሰይጣን አገብሮ እየደበቅኳት ነኝ። ሁለተኛው ምን አለው? አይ ልብሷ ከኔ ፍቅር መጣምጣት አለው እና ከቤት አስቀመጣት። ከበዓቱ መነኮሳት እየፈለጉ ከዚህ አባት ሲደርሱ አባታችን ያው ከሰው እንዳይለዩ ብለን ነው እንጂ ከሷት እንዲህ ይኖራል ብለን አይደለም። ምን ይታወቃል? የሰው ነገር ግቡ ፈልጉ። ሲፈልጉ ውጭ ልብስ ያገኛል። ውጭ ደህና መስለህ፣ ውስጥህ ግን ኃጢአተኛ በደለኛ ነህ፣ ክፉ ነህ፣ ሌባ ነህ ብለው ቀጣፊ ብለው ደበደሁት። ደብድበውት ውጣለን፣ ከገዳማችን ውጣለን ሲሉት የአባት ምን ይላል ሰው ሁለት ቅጣት ይቀጣል። ከተገረፍኩ ወይ ቀነና ሰጡኝ ና ቀነና ልጨርስ ብሎ በትትና ይናገራቸዋል። እነሱ ግን ተቆጥተው ከገዳማችን እንወጣለን ብለው ልሳን ሊያነሱ ሲሉ ልሳ አልነሳለችም። በዚህ ጊዜ ነገሩ ምንድነው ብለው ሲጨነቁ የሰረቀው መነኮስ እንግዲህ ነገሩ ከተገለጠ ይቀር የሰረቅኳትማ እኔ ነኝ። ይሄ መነኩሴ አባቴ፣ አንተ እንዳትቆቀስ አምጣውን ይከበር ብሎ ስበት ነው እ የሰረኩ ለትም ተናገረና እዚህ ጋር ያገናኙታል። አልቦ ዘየአቢ እምዝ ፍቅር ከመ ዘይሜጡ ነውሱ የዛኣቢፁ ለባልንጀራው ሲል ነብሱን አሳልፎ ከሚሰጥ ከዚህ በላይ ፍቅር የለም። ከዚህ በላይ ፍቅር የለም። አንተ አትወቀስ፣ አንተ አትገረፍ፣ አንተ በሰዎች ዘንድ አትቀልጣ፣ እኔ ልቀልጣ ሃይማኖት ይህን ነው የሚያስተምረን ፈጣሪያችን፣ አምላካችን፣ መረዳችን ኢየሱስ ክርስቶስም ነብሱን አሳልፎ ለዓለም ቤዛ የሰጠው እኛም በፍቅር እንድንጸና ነው እና ይህን ፍቅር ያስቀድማል። የሕግ ሁሉ መደምደሚያ የሕግን ሁሉ መጠቅለያ ፍቅር ይጀምርና ለቅዱሳን ሐዋርያት ሲያስተምራቸው ፍቅር ኖሯችሁም ግን ዓለም አይወዳችሁ ይችላል ደግሞ ብሎ መልሶ ነገራቸው። ሶበሰ ጸላአክሙ ዓለም አይምሩ ከመ ኪያየ ቀደመ ጸልአ። ዓለም ቢጠላችሁ እኔን ቀድሞ እንደ ጠላኝ እወቁ፣ አስተውሱ። ሶበሰ እምዓለም አንትሙ እማፍቀረክሙ ዓለም እናንተ ከዓለም ብትሆኑ ዓለም ይወዳል እንዲህ ካለ በኋላ እስመ ዓለም እሊአሁ ያፈቅር፣ ዓለም የራሱ የሆነውን ይወዳልና። ሌባ የሌባ ጓደኛ ይኖረውን ሌባን ይወዳል። ቀማኛ ቀማኛን ይወዳል። ሴሰኛ ሴሰኛን ይወዳል። ክፉ ክፉን ይወዳል። ጓደኛው ስለሆነ የሚመስለውን ይወዳል። ዓለም ደግሞ እንዲሁ የዓለም የሆነን ሰው ይወዳል። እናንተ ግን የቋንቀ መሆን ዓለም እናንተ ከዓለም ስላልሆናችሁ፣ ዓለም ይጠላችኋለን። የዓለም አይደላችሁም። ዓለም የራሱ የሆነውን ነው የሚወደው፣ በኃጢአት የሚኖረውን ዓለማዊ ስራ ብቻ የሚሰራውን፣ ይህችን ዓለም የዘላለም መኖሪያው እስክትመስለው ድረስ የሚጨነቀውን፣ በዓለም ብቻ በዓለም ብቻ ስራ የሚኖረውን እግዚአብሔርን ልግ የዘነጋው እሱን ነው ዓለም የሚወ ዓለም የምትወዱት እሱ ነው። በነገራችን ዓለም ብሎ በዚህ አንቀጽ የሚገልጠው ሀጢያትን ዲያብሎስን ነው። ዓለም በዚህ አንጻር ነው። ዓለም እራሷን ምን ጥሩ አይደለች፣ ምን ጥሩ አይደለችም። ስለዚህ ዓለም ወዳጁን ይወዳል፣ ወዳጁን ይወዳል፣ እሱ የሚመስለውን ይወዳል። ዓለም ደግሞ ትክክለኛ ሚዛን የሌለው የሚያልፍ ጊዜያዊ አድርግ የሚያብለጸልጽ ነገር የታጠረ አስተሳሰቡም አድማሱም ጠባብ የሆነ ጊዜያዊ የሆነ በጊዜ በሁኔታ የተወሰነ ነው እና እንደሱ አይነቱን ሰው ይወዳል። ገንዘብ ወዳዱ የማይመጸው ተሆነ ከእግዚአብሔር ጋር የማይሆነ ከእግዚአብሔር የሚዘነጋው ሰላፉን ይወዳል ለስጋ ሰው ብቻ የሚወራው ጠሆን እነሱ አለም ይወደ ሱ እናንተ ግን አንተ ሳይሆን ስለሆናችሁ አለም አይወዳችሁ፣ አለም ይጠላችሁ ስሞ ከዓለም ተለይቶ መኖር ላይ ሊቻል ይችላል፣ ግን ዓለም እና ፈቃዷን ስለመጠው የሚነገር ነው ማለት ነው፣ የተነገረ ነው ማለት ነው። ዓለም እና ፈቃዱ ማለት ደግሞ ኃጢያትና የኃጢያትን ስራ ምኞትና ኃጢያትን የኃጢያትን ገዢ ኃጢያትን ወደዚህ ዓለም ያመጣውን ክፉ ሀሳብ እሱን የሚከተለውን ነው ቱ ማጥያቱን የሚከተል ሰው እሱ የዓለም ወዳጅ ነው፣ እግዚአብሔር ወዳጅ አይደለም። ቅዱስ ዮሐንስ ወንጌላዊ ወንጌሉ ብቻ ሳይሆን በመልእክቱ አስቀምጧል። እስመ ዘአፍቀሩ ለዓለም ይላል። ይሄን ነው ፍቅር እግዚአብሔር ላይ ነው። ዓለምን የሚወድ እግዚአብሔር የሚወድ አይደለም። ባልንጀራውን የሚጠላ እግዚአብሔር የሚወድ አይደለም። ዓለምን የሚወድ እንደዚህ ነው። ዓለምን የሚወድ ሰው እግዚአብሔር ባልንጀራውን የሚጠላ ሰው እግዚአብሔር ሊወድ አይችልም ይላል ስለዚህ ኢኮን ከመሆነ አለም ከአለም አይገኛቸው ይሄ ሀሳብ በእኛ ህይወት የሚያስተምረን ነገር አለ እንግዲህ ከመግቢያዬ ዘምሩ ለአምላክና ዘምሩ ለንጉሥና ዘምሩ ለአምላካችን ለንጉሳችን ለእግዚአብሔር ዘምሩ አመስግኑ በሚል ነው የጀመር ነው እግዚአብሔር የምናገለግልበት መዝሙር እንዴት አይነት ነው እሱም በራሱ

መጃ ዙር ከህገ ቤተክርስቲያን ከዜማ ቤተክርስቲያን ከቅዱስ ያሬድ ዜማ ምልክቶች ያፈነገጡ ይዘታቸውን ቢሆን ስለተደረገልን ነገር ብቻ የሚናገሩ የእግዚአብሔርን ታምራት፣ ገድላቱን፣ መጽሐፍ ቅዱስን በደንብ የሚያትቱ መሆናቸው ቀርቶ እንዲሰራልኝ፣ ለእኔ እንዲነህ፣ ለእኔ እንዲነሽ የሚል ብቻ እግዚአብሔር በህግ በአምልኮ ከተከተል ነው። አይደለም የምድሩን በረከት ፀጋ እኮ የሰማዩን ሀብት የሰማዩን ሀገር ሊያወርሰን እኮ የታመና አምላክ ነው ውለታውን አናስብ ማለትም አይደለም በምድር በሰማይ እግዚአብሔር ያደረገንበት አስበን ማመስገኑ እንዳለ ሆኖ ግን ይሄ ብቻ ነው የክርስቲያን አስተምሮ ምድር የተደረገልኝ ስለተደረገልን ብቻ ነው ወይ ምናያገለግለው ሌሎቹ አስተምሮዎችስ ቀደም ባሉ ጊዜያት ከመዘምራን በጥሩ ዜማ ድርሰታቸው የተመቸ መጽሐፍ ቅዱስን የሚገልጽ በህግ በስርዓት የሚያስተምር በመጽሐፍ ቅዱስን የሚተነትን ነበረ። አሁን ደግሞ ይዘቱ ዜማውን እና እሱም አንድ ወደ ዓለም መጠንቀታችን የሚያሳየው ከዓለም ያልሆነ ሰው ዓለማዊ የሆነ ነገር ሊያሸነፋ ይገባል አገልግሎት እሱም እግዚአብሔርን የሚያስደስት ነገር፣ በእግዚአብሔር የተቃኘ አገልግሎት ሊኖረን ይገባል ባለው ከቤተክርስቲያን ባገኝ ነው። የአገልግሎት የዜማ መጠን የምናገለግል ሰዎች ደግሞ አዲስ ነገርን ባናመጣ በዚያው በቅዱስ ያሬድ ዜማ በስርዓት እግዚአብሔር እንደምናገለግል ምን ደግተን በትጋት በትህትና ያለ ታይታ እንዲሆን መጽሐፍ ስተማ ምናስ እንድናድግ ለመከስ እቅድ እንሉ አላቸው። አገልግሎታችን ብዙ ነው። ሁልጊዜ ግን አገልግሎታችን የሚያስጨንቀው አገልግሎታችን ይህን ያህል ሆኖ ሳለ በስጋ በዓለም ፈተና ስንፈተን እንታያለን። በእርግጥ መፈተናችን ለጸጋም ይሆናል። ግን የእኛ ጸሎት የእኛ ልመና የእኛ ማይት እኛ ዝማሬ ግዳጅ የማይፈጽም እየሆነ የሚመጣው ለምንድን ነው ብለው በጠየቅም ያስፈልጋልና እንደ ክርስትና አገልግሎታችን ርቱ የተቻለ መጠን እስከ ሀገራችን የሚሆን የምናገለግለው አገልግሎት ግን እግዚአብሔር መካከል ላይ የተደረገ ሰብአዊ ያልሆነ እንዲሁም በራስ ፍላጎት ያልተቃኘ የሚሆን አባቶቻችንም ሀሳባቸው ነው። ይኮንክሙ ማለ እናንተ ከዓለም አይደላችሁ የሚያሰኘው አንዱ ነገር እሱ ነው። ስለዚህ ከዓለም ካልሆናችሁ ዓለም ይጠላችኋል። ዓለም ይጠላችኋል። ዓለም ደግሞ ዓለምን የሚወደው ገንዘብ ወዳድ ገንዘብ ሲወደው ገንዘብ ሲሰበሰብለት ያላቸው ገንዘቡን ደግሞ በእርግጥ ያላግበን መተን ተገቢ አይደለም፣ ግን በአግባቡ የሚጠቀምበት ሰው ደግሞ እንደዛው ገንዘብ ላይ ይሰበሰብለት ይችላል። ለምሳሌ የሚወደውን ነገር እሱም መልሶ በጠፋው ሲወድ ታገኛለህ። ይህ ዓለም የአጸፋ ዓለም ነው። እግዚአብሔር ግን እግዚአብሔር ግን ህጉን ስርዓቱን ከጠበቅን እንግዲህ ብድራት አይደለ አጸፋይ አይደለ ማይተካከል የሰማይ ውስጡን ያወርሰናል። አማራጭ ብቸኛ ያለ ብድራት የሚመልስ ዋጋ የሚሰጥ ቢኖር እግዚአብሔር ነው። አምሳያ የሌለው አምላክ አይሬክት የእላክ ይላል። ባለ ጆሮች እላችኋለሁ፣ ባህሪያዎች አልላችሁም ስመ ገብር እያአምር ዘይሬ ሲወግ ዚኦ ይላል። ባህሪያ ባለጌታው ወይም ጌታው የሚያደርገው ያው የሚሸጠው ይሁን መከራ ያጸናበት ይሁን ምን እንደሚያደርገው በነፃ ወጣ ብሎ ሊሰደውም ይሁን የት እንደሚያዘውም አያውቅም። እናንተ ግን እንደዛ አይደላችሁም። እኔ አባታችሁ ሆነ እግዚአብሔር ማድረግላችሁ የምታውቁ ናችሁ ታውቃላችሁ። ርስቴን፣ መንግስቴን እንደማወርሳችሁ ክብሬ ልላይ እንደመሰጣችሁ ታውቃላችሁ። እና እንግዲህ ባሪያዎች አልላችሁም፣ ባልንጀሮች ብያችኋለሁ ብሎ አቅርቦናል። አላማችን ቅዱስ ጋር በሰባት ጥራሉ ይሁን። ስለዚህ እንደ ቅዳችን ብዛት ሳይሆን እንደ ቸርነቱ እንደ ምሕረቱ ወሰን ድንበር የሌለው ጸጋው መለከቱ ቸርነቱ የሚያድል አምላክ የምናቀርብለት አገልግሎት በሕጉ በጽናቱ በሕጉ በአምልኮቱ የመጽናታችን መጠን ከፍልል ይገባል ከፍል ይገባል። እንደዛ ነው። አለምን አቶ በአለም እየኖራችሁ አለምን አትውደዱ። ደግሞ በአለም መኖር አለምን አለመውደድ ምንድን ነው? ቃል ነው። ከስጋ ስራ መለየት ነው። ሌላ ምንም ያለው እኮ አለም ለዚህ ጊዜ በዚህ ጊዜ ለሰው ልጅ የምታቀርብለት ብቸኛ አስተዋጽኦ ምንድን ነው? በሚያልፍ ነገር የሰው ልጅ እየጎመጀ እየጓጓ ባጭር ጊዜ የዘላለሙን እንዲረሳ ዘላለማዊውን እንዲረሳ ተሻጋሪውን እንዲረሳ የነፍሱን እንዲረሳ ማድረግ ነው። እና ዓለምንም በአግባቡ በስጋት ተጠቅመንበት በነፍሳችንም ሳንበደል እንድኖር መሆን ያስፈልገናል። ነገር ግን ሁሉ ነገር ጠላን ማለቱ ትንኛለን በተለይ ደግሞ ክርስቲያኖች ፈተና ሲበዛብን መከራ ሲጸናብን እንዲያውም የበለጠ ከዓለም የተለየን ወደ እግዚአብሔር የቀረብን እንደሆን ማስያስ ይሄ ማለት ሰው ዝም ብሎ መከራ፣ ፈተና ስለጸናበት ብቻ ወደ እግዚአብሔር ቀርበ ማለትም አይደለም። ግን እኛ መልካም እየሰራን በዓለም ዘንድ ብንፈተን፣ ባይሳካልን፣ መከራ ቢጸናብን፣ ያን ጊዜ ወደ እግዚአብሔር ቀርበናል፣ ከዓለም ተለይተናል ማለት ነው። ምክንያቱም ዓለም የእሱ ወዳጅ ያልሆነውን አያወድምና፣ አያወድምና። እንዲያውም ቅዱስ ጴጥሮስም በመልእክቱ እንዲህ ብሎ ነው የሚናገረው እናንተ ይላል በደል አድርጋችሁ ወይም ኃጢአት ሰርታችሁ ብትቀጡ እናንተ ዋጋችሁን አገኛችሁ እንጂ ምን ምስጋና ይገባችኋል? ነገር ግን መልካም እየሰራችሁ ፈተና ቢገጥማችሁ መከራ ብትቀበሉ፣ ዛቲ ኢቲ አኮቴት ባህር የክብር ግን በእናንተ ዘንድ ታላቅ ክብር ምስጋና ተወንላችኋለች። ምክንያቱም መልካም እየሰራችሁ ነው። ክፉ የተቀ ዓለም መልካም ሰርተን ክፉ ቢከፍለን እሱ ነው ዋጋችን። መልካም ሰርተን መልካም መገኘታችን ክፉ አይደለም፣ መልካም ነው። ነገር ግን ክፉ ሰርተን ክፉ ቢገጥመን ዋጋችን አገኘን ነው የሚባለው። እና እሱ ከቅድስና ህይወት ከመንፈሳዊነት ጋር የሚገናኝ አይደለም። ክፉ ሰርተን ክፉ እንዲያገኘን ወይም ክፉ ሰርተን መልካም እንዲያገኘን የዓለም ስራ ነው፣ እሱ የዓለም ስራ ነው። የሰው ልጅ በዚህ ምድር ዋጋው ላይሰጥ ይችላል። ክፉ ስለሰራ ክፉ ይከፈለዋል ብለው ተብሎ አይደመደም። መልካም ስለሰራ መልካም በዚህ ምድር ያገኛል ተብሎም ሙሉ ለሙሉ አይነገርም። ፍርዶ እግዚአብሔር ነው። ጻድቃን ስለ ቅድስና፣ ስለ ንጽህናቸው የሰማይ ርስት ሀገራቸው ያላቸው ሆኖ ሳለ በዚህ ምድር ይፈተናሉ። ለምን ካልክ ይላል ቅዱስ ያነሳ አፈወርቅ በነንስ አጥቅ ቢሆኑ ትንሽ ኃጢአት አይጠፋም እና ስለ ትንሽ ኃጢአት በዚህ ምድር ቀናቸውን እየጨረሱ ነው። ሀጣን ደግሞ እጅግ ኃጢአተኞች በደለኞች ነው ሳለ በዚህ ምድር ተመችቷቸው ታያለ። እስመ ዓለም እሊአሁ ያፈቅር፣ ዓለም የራሱን ይወዳልና ሀብቱ ልልናው በዚህ ምድር ወርቁ ለነሱ ሊሆን ይችላል ለሀጣን ለበደለኞች። ነገር ግን እያየህ አንተ በደለኞችን እግዚአብሔር ይወድላቸው ልጅ ዛሬ እኮ መልካም እኮ ጊዜ የለውም። ዛሬ እኮ ትክክለኛ ሰው መሆን የእግዚር ሰው መሆን እኮ ተገቢ አይደለም፣ ጊዜው አይደለም። ጊዜው ተቀይሯል። እኔ በጣም አንድ ምሳሌ ነገራችሁ። አሁን አሁን በቤተክርስቲያን አገልግሎት ከምናደርጋቸው ከእኛ ስመና የተነሳ እውነተኛ ሰው አይኖርም እኮ ለጥያ አገልግሎትም ቢሆን እውነተኛ ሆነ ትምህርት ስለሆ በአግባቡ በተግባር የገጠመኝን ነገር ለምን ነገራቸው። በዚህ በኩል በዚህ በኩል በእጅ በእግርም ካልሄድክ በስተቀር ሰው ለቤተ ክርስቲያን አገልግሎት በገዛ ቤተ ክርስቲያናችን የትም ቦታ ተሰራ። ማንም ወንድ ባህል ብለን የምናምን ሁሉ አንድ አንዷ ቅድስት ቤተክርስቲያንን ክብር አድርገናል ለማውረድ በሚሰሩ ወቅፎች በሰነፎች በእኛ ምክንያት ቤተክርስቲያን እንዲህ ተብላም መፈረድ ጀምራለች። እርሶቻችን አሁን እንዲህ ነው እኮ ዛሬ ስራ ጉዳይ የሚፈጸምልህ እንዲህ ስታደርግ ነው ብሎ የሚመክረው ይበዛል። እውነት ይዤስ እንደዋል ጉዳይ ሆን ቢቀርብኝስ ስለ እውነት ኖረ ባስጠቀምስ በስጋ ምን ችግር አለ? ወደ ትንጉ ይሄድ እና ለክፉ ነው የሚያልፍለት ይልሃል። ዓለም እንደዛ ነው። መጀመሪያ ዓለምን ለሚወድ ለክፉ ሁኔታዎች ይመቻቻሉ፣ ቀጥሎ ደግሞ ይሰብቃል። ደግሞ ዓለም መልካሙን አያልፍልህም፣ መልካሙን አይሳካልህም። እውነተኛው ነው ይሳካል። አትድረግ፣ ህግ ባግባቡ እንደዚህ ደውለው አይፈጸም፣ ማለስለስ አለበት ይባላል። በርግጥ ማለስለስ የሚባለውን እንግዲህ እንደያ አውዱ ነው ረዳበት መንገድ አለ ለሰው ሊደርስ፣ ህግ ወደ ሰው ሲደርስ ዝቅ እያለ በደንብ እየተደረጎ ሊመጣ ይችላል። እሱ ልክ ነው። ግን ዋሽተህ ጉዳይ አስፈጽም ወይ ዋሽተህ ህግን አስፈጽም ግን የሚል ትርጉም የለ ነው። እና አለሙ እንደዛ ነው። እውነተኛ ነው ኖሪበት አለ የሚባል አታያቸው፣ ነገዴ ነገር እንዲህ ብለው ዘርፈው ሰርቀው እዚህ ላይ እንደደርሱ ምናየው ነው። በርግጥ ግን ቅዱስ ዮሐንስ አፈወርቅ የሚነግረን አንድ ጥሩ ቃል አለ። በእውነት ለቅዱሱ የቅዱስ አማላጅነት ለኛ ይደርብንና ምን ይላል? ኃጢአተኛ ሰው በጣም ተመችቶ ስታይ እግዜር ወደለት ነው አተበል ይላል። ቅድም ጻድቃን ትንሽ ኃጢአት ስለማይጠፋቸው ስለ ኃጢአታቸው መዝምር ይፈተናሉ እንዳልቀ ነው ሁሉ ሀጣንም ትንሽ ጽድቅ አይጠፋቸው ስለ ትንሽ ጽድቃቸው ትንሽ በሆነችው አጭር በሆነችው በዚህ ምጥል በዚህ ዓለም ተድላ ደስታ ያገኛሉ። ደስ ብሏቸው አልፎላቸው ተመችቷቸው ሊኖሩ ያደርጋል፣ እግዚአብሔር ቸር ስለሆነ። ስለ ክፉ ስራቸው ግን የኋለኛው ፍርድ ይጠብቃቸዋል ማለት ነው። ስለዚህ በዚህ ምድር ሰው ስለተመቸው ስላልተመቸው መመዘኛ አይደለም። እግዚአብሔርም ኃጢአተኛንና ጻድቅን በዚህ ምድር እየተከታተለ የሚቀጣ የሚሸልማል ሰውዬ ደገኛ ዓለም ደገኛ መንግስት አለው። አምላክ የፍርድ ጊዜው ገና ይሆናል፣ አፈራረዱ አይታወቅምና፣ በዛ ልክ መረዳት ያስፈልጋል። አንዳንዴ እግዚአብሔር እየተከታተለ እንደሚፈርዳ ግን ነገሮቹ ስንተረጉም ይታያል። ለምሳሌ አንድ ክፉ ሰው የምንለው ኃጢአተኛ ሰው የምንለው ቢሞት በስራው ሞተ ይገባዋል፣ ነገረ ነበር ተነግሮ ነበር ይባላል እግዚአብሔር ኃጢአተኞችን ኃጢአተኞችን የሚጸየፈው ምናን አይደለም ኃጢአትን እንጂ። እግዚአብሔር እየተከታተለን በየጊዜው የሚቀስ የሚፈርድም ቢሆን እሱም ለእግዚአብሔር የሚመጡ የሚፈርድበት አይነት ንግግር እራሳችን ማድረግ ያስፈልጋል። እግዚአብሔር ፍርዱ አይታወቅም። በነገራችን ያው እኛም ቢሆን ስለምናውቀው አይደለም እንደዚህ የምናወራ እግዚአብሔር ፍርድ ልዩ ነው። ነገር ግን እግዚአብሔር ኃጢአተኛንም ጻድቅንም ለሁሉም ፀሐይን ያወጣል እንደሚል ጻድቃንም ጣጣንንም በቸርነት በሰፊ ህሊ ነው የሚመለከት እስከ ጊዜው ድረስ ህድግ ቆሙ ይላሃቦ ወረ የሚል አምላክ ነው። ተዋቸው አብረው ይደጉ መኸሩ ሲደርስ ይላል። ቅዱሳን መላእክት መኸሩ ሲደርስ ያን ጊዜ የሚታጭደው ታጭዶ ወደ እሳት የሚጣለው ወደ እሳት ይጣላል፣ ወደ ጎተራ ደሮቶ ሚዞ ወደ ጎተራ ይገባል ብሎ ጻድቃና አጣን መቼ እንደሚለያቸው በግብራቸው ይናገራል እና እግዚአብሔር አምላካችን በየጊዜው እየፈረደበት መልካም እየፈረደለት የሚኖር የሆነ አገልግሎት ማስተር ተገቢ አይደለም። በእርግጥ አይሆንም። ደግሞ አይደለም። መልካም ሰው መልካም እያገኘ ክፉም ክፉ እየገጠመው የሚሄድበት ጊዜም ይኖራል። አንድ እሱ ግን ደገኛው ፍርዳችን በዚህ ብቻ አይደለም። ለምነው ዋናው ነገር ደገኛው ፍርድ በዚህ ዓለም ይሰጥ አይደለም፣ በዚህ ዓለም አይደለም። ስለዚህ እናንተ እውነተኞች ሆናችሁ ሳለ የፍቅር ሰዎች ሆናችሁ ሳለ አለ ቢጠሏችሁ ደገኛው ፍርዱ ስላልሆነ በዚህ ዓለም የሚደረገው ነገር በዚህ አትከፉ፣ ደስ ይበላችሁ እንዲሆን ይላል። ደስ ይበላችሁ ከእናንተ በፊት የነበሩትን ነቢያትን እንደዚህ እንደዚሁ አሳድደዋቸዋልና ለሚለው በማቴዎስ ወንጌል ምዕራፍ አምስት ላይ ተፈሥሑ ወተሐሰዩ ብዙ ዐስብክሙ በሰማያት፣ በሰማይ ዋጋቸው ብዙ ስለሆነ ታላቅ ስለሆነ በዚህ ደስ ይበላችሁ። ስለዚህ እነዚህ ወገኖች ትምህርት ሳጠቃልለው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌላዊ አልፎ የሚያስተምረን ቅዱስ ዮሐንስ ወንጌላዊ እንደጻፈልን ምዕራፍ 15 ቁጥር 12 ጀምሮ እስከ 27 እናንተ አለቡት የእለቱ ወንጌል ነው። የሚያስተምረን ነገር ምንድን ነው? ስለ ፍቅር ነግሮናል። የፍቅር ሰዎች ናችሁ ራሳችሁን አሳልፋችሁ ሳይቀርም የምትሰጡ ሆናችሁ ግን ዓለም ብትራ ሳይመልሳችሁ ልታገኙ ትችላላችሁ። በዚያ አትከፉ ብድራትን የሚከፍላችሁ ዋጋ የሚሰጣቸው አምላካችሁ እግዚአብሔር ነው እና በበጎ ስራችሁ ብቻ ጸንታችሁ ደስ እያላችሁ ነው፣ ዋጋችሁ በሰማይ ታላቅ ነውና። ዓለም ዋጋ የሚሰጠው እሱን የሚመስለው። ዓለም በክፉ ያደላል። ዓለም ለሰራቂ፣ ለቀማኛ ያደላል። ዓለም ከእውነት ለማቀል ለሐሰኛ ያደላል። ዓለም ለነብሰ ገዳይ፣ ለዘማዊ ያደላል። በጥቅሉ ከሕገ እግዚአብሔር ላፈነገጠ ዓለም ይመቻል። ለሰውም ዓለሙ ይመቸዋል ዓለምም ለሰው ምች ነው። ለእንዲህ አይነት ለክፉ ሰው ማለት ነው። እናንተ ግን እናንተ ግን ኢኳንከሙ ዓለም ከዓለም ስላልሆናችሁ ዓለሙ ላይ ይመቻችሁ ይችላል። ዓለም ስላልተመቻችሁ ደግሞ አትጨነቁ አትጨነቁ፣ ደስ እያላችሁ በመጠን ይሁን፣ ዋጋችሁ በሰማይ ነው እና ይለናል ዋጋውን ለሰው ልጆች ያዘጋጀ ያለ ብድራት ዋጋ የሚከፍል ለሀጣን፣ ለጻድቃን የሚፈርድ የሚፈርድባቸው፣ የሚፈርድላቸው ደገኛው አምላካችን ለስመ አጠራሩ ክብር ምስጋና የደረሰው እናታችን እናቱ ቅድስት ድንግል ማርያም፣ ቅዱሳኑ በረድኤት አይለዩን፣ አማላጅነታቸው መመለስነታቸው አይለየን። እስመ ዓለም እሊአሁ ያፈቅር ዓለም የገዛ ወዳጁን ባልንጀራውን ይወዳል።